የአስር ደቂቃ መዘግየት ከሞት ሽሽት ወደ ሕይወት ምሕረት። በለንደን ከተማ ከባለቤቷ ጋር በጣፋጭ ትዳር የምትኖረው ክንዳዊታ በሁሚ ቻውሃን የረፍት ጊዜዋን እንደ ጨረቃ ፍንትው ብላ በፈገግታ በሞላበት በአህመድ አባድ ከቤተሰቦቿ ጋር አሳልፋ ልቧ በናፍቆት ወደ ሞላው ባለቤቷና ወደ ለንደን ቤቷ ለመመለስ ሽር ጉድ እያለች ነበር። የበረራ ቁጥር 171 ትኬቷን በእጇ ይዛ ልቧ በጉጉት ተሞልቶ ወደ አውሮፕላን ማረፊያው ጉዞ ጀመረች። ነገር ግን የህይወት መንገድ ሁሌም እንደምንመኘው የተስተካከለ አይደለምና፣ ወደ አውሮፕላን ማረፊያው ስታመራ እንደ ተቀማጭ ውሃ የረጋ የሚመስል ቅንጣት የማይንቀሳቀስ የትራፊክ መጨናነቅ መንገዷን ዘጋባት። ልቧ በፍርሃት ይመታ ጀመር። ሰዓቱ ይወጣል። መኪናው ግን ቀስ ብሎ ይንፏቀቃል። እያንዳ አንዳ ደቂቃ እንደ ዘላለም መሰለቻት። በመጨረሻም ከአስር ደቂቃዎች መራራ መዘግየት ጋር አህመድ አባድ አየር ማረፊያ ስትደርስ የበረራ ቁጥር 171 በሩ ተዘግቶ ጠበቃት። አይቻልም፣ በረራው ሊነሳ ነው የሚል ቀዝቃዛ ምላሽ ከበረራው ሰራተኞች ተሰጣት። ወደ ውስጥ እንዳትገባ ስትከለከል ንዴቷ እንደ ሳተ ጎመራ ሊፈነዳ ደረሰ። እንዴት ዐሥር ደቂቃ ብቻ ዘግይቼ ይሁሉ ይደርስብኛል? እንዴትስ ልቤ ናፈቀውን ባለቤቴን ሳላገኝ እቀራለሁ? ስትል በልቧ አማረረች! የብስጭት እንባ ዐይኖቿም ሞላቸው። ያች ዐሥር ደቂቃ የሕይወቷን እቅድ ያናጋችባት እርግማን መሰለቻት። ነገር ግን የሰማይ አምላክ ዕቅድ ከሰው እጅግ የጠለቀ ነውና የሰው ልጅ ጥበብ የሚደርስበት አይደለም። ያቺ የተቆጨችባትና የበረራው ሠራተኞች አይቻልም ብለው የመለሷት ዐሥር ደቂቃ ከሞት መንጋጋ ያዳናት የሕይወት ገመድ መሆኗን ለመረዳት ብዙም አልቆየችም። ገና ከብስጭቷ ሳትወጣ እዛው አየር ማረፊያ ውስጥ እንዳለች ልትሳፈርበት የነበረው አውሮፕላን መነሳቱን ተከትሎ ብዙም ሳይቆይ እንደ ተከሰከሰና የበርካቶች ሕይወት እንደ ተቀጠፈ የሚገልጽ አሰቃቂ ዜና ጆሮዋን ደረሰ። ያ ንዴትና ብስጭት በአንድ ቅጽበት ወደ ፍጹም ድንጋጤ፣ ወደማያልቅ ምስጋናና ወደ ቀዝቃዛ ላብ ተለወጠ። እግሮቿ ተንቀጠቀጡ፣ ልሳኗ ተሳሰረ። ያች የተረገመች መስሏት የነበረችውን የትራፊክ መዘግየት በእውነቱ ከሰማይ የተላከላት የማይታይ የእግዚአብሔር እጅ ነበር። አስር ደቂቃዎች በሰው ቁጥጥር ውስጥ ያለች የምትመስል ግን የሕይወትና የሞትን መስመር የለየች ውድ ደቂቃ። በአንድ በኩል ላመለጣት ሞት እፎይታ ስታገኝ፣ በሌላ በኩል ደግሞ በዛ አውሮፕላን ውስጥ ለነበሩትና ላለቁት ነፍሳት ልቧ በሐዘን ተሰበረ። እኔስ በምን ተሽየ ነው የሚል ጥያቄ አእምሯን ወረረው። ያቺ አስር ደቂቃ ለእሷ የሕይወት ማራዘሚያ ስትሆን ለልጅ ልጅ ደግሞ የመጨረሻቸው ነበረች። ይህ ታሪክ ሕይወት ምን ያህል በቀጭን ክር ላይ እንደተንጠለጠለችና እኛ መጥፎነን ብለን የምናስበው ነገር ሁሉ ለበጎ ሊሆን እንደሚችል ያስተምረናል። መጽሐፍ ቅዱስ በምሳሌ 16፥9 ላይ በልቡ ሰው መንገዱን ያዘጋጃል እግዚአብሔር ግን አካሄዱን ያቀናለታል እንደሚለው የባሆሚ እቅድ ወደ ለንደን መብረር ነበር። የእግዚአብሔር እቅድ ግን ሕይወቷን ማትረፍ ነበር። ያቺ የተናደደችባት መዘግየት የእግዚአብሔር የማዳን ሥራ አካል ነበረች። ስለዚህ በመንገዳችን ላይ መሰናክሎች ሲያጋጥሙን፣ መዘግየቶች ሲፈጠሩብን፣ እቅዶቻችን ሲዛቡ፣ ምናልባት ከትልቅ አደጋ እየተጠበቅን ወይም ወደ ተሻለ መንገድ እየተመራን እንደሆነ እናስብ። የቦሆሚ ቻውሃን ታሪክ እንደሚያስተምረን አንዳንዴ በሕይወት ውስጥ ትልቁ በረከት የሚመጣው በርግማን መልክ ተሰውሮ ነው። ያቺ ዐሥር ደቂቃ የዘገየችው መዘግየት የሕይወትና የሞት መለያ መስመር ሆነች። ለቦሆሚ የትራፊክ መጨናነቅ የተባለው ችግር የሕይወት አድን በረከት ሆኖ ተገኘ። እያንዳንዱ ውስጥ እስትንፋስ ስጦታ ነውና በምስጋና እንኖር፤ ምክንያቱም ቀጣዩ ደቂቃ ምን ይዞ እንደሚመጣ አናውቅምና ተዋናይ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው